አሰላም አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የኡስሚ ኔትወርክ ዩቲዩብ ቻናል ቤተሰቦች ወይም ደግሞ ኡስሚቲዩብ ቁጥር ሁለት የዩቲዩብ ቻናል ቤተሰቦች እና አድማጭ ተመልካዮቻችን እንዴት አላችሁ? ሰላም፣ መልካም ነኝ፣ አልሐምዱሊላ። ከያላችሁበት ቦታ ሰላም መልካሙን እየተመኘውላችሁ ወቅታዊ እለታዊ ማለትም እንግዲህ የእለት ጁሙአ ወይም የዕለት ዓርብ የጥቁር ገበያ የሐዋላ ምንዛሪ ዋጋ ዝርዝርና የዋጋ ተመንን በተመለከተ የ14 ሀገራት ሙሉ መረጃና ሙሉ ዝርዝር ላስደምጣችሁ ተከስቻለሁ። ከእናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁን መቆየት ብቻ ነው። ለዚ ቻናል አዲስ ከሆናችሁ ወይልካም ብለናል። ሰብስክራይበ ያደረጋችሁ የደወል ምልክቱን በመጫን ቤተሰብ ሁኑ ተቀላቀሉን። ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁ ቪዲዮችን ለማበረታታት ላይክ ማድረጋችሁን አትርሱ። በቀጥታ ወደ ጉዳያችን ከምናደርሳችሁ መረጃዎች መካከል የአሜሪካን ዶላር፣ ዩሮ፣ የስዊዝ ፍራንክ፣ ካናዳን ዶላር፣ አውስትራሊያን ዶላር፣ የቻይና ዮሃን፣ ፓውንድ ስተርሊንግ፣ ኩዌት ዲናር፣ ዩናይትድ አረብ ኤምሬትስ ቢርሃም፣ የሳዑዲ ሪያል፣ ኦማን ሪያል፣ ጆርዳን ዲናር፣ ባህሪን ዲናር፣ ቱርኪ ሊሬ ይገኙበታል። በቅድሚያም የአሜሪካን ዶላር እናያለን። ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ አንድ መቶ የአሜሪካን ዶላር ሰማኒያ ኢትዮጵያ ፍሬትሽጠ እንደሚገኝና አንድ የአሜሪካን ዶላር 160 ብር ከ80 ሳንቲም እንደሚሸጥ ከድረገጹ ላይ ያገኘነው መረጃ ያመለክታል። በመቀጠል ዩሮን እናስከትላለን። 100 ዩሮ 18700 ብር እንደሚሸጥ እና 1 ዩሮ 187 ብር ከ01 ሳንቲም እንደሚሸጥ ከድረገጹ ላይ ያገኘነው መረጃ ያመለክታል። በመቀጠል የስዊዝ ፍራንክን እናስከትላለን። አንድ መቶ የስዊዝ ፍራንክ 19 ሺ 9 መቶ 5 ብር እንደሚሸጥና አንድ የስዊዝ ፍራንክ 199 ብር ከ5 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ያመለክታል። በመቀጠል ይህ የምናስከትለው የካናዳን ደላር በተመለከተ ነው። አንድ መቶ ካናዳን ደላር 11681 ብር እየተሸጠ እንደሚገኝ እና አንድ ካናዳን ዶላር 116 ብር ከ81 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውንና የጥቁር ገበያ መረጃ ይዝግ በሚያደርስ ድረገጽ በዚህ መልኩ አስፍሮታል። በመቀጠል የአውስትራሊያን ደላር እናያለን። አንድ 100 የአውስትራሊያን ዶላር 10480 ብር እንደሚሸጥ እና አንድ የአውስትራሊያን ዶላር 104 ብር ከ80 ሳንቲም እየተሸጠ እንደሚገኝ ነው የወጣው መረጃ የሚጠቁመው። በመቀጠል ወደ ቻይና እናመራና የቻይና ዩሃንን እናስከትላለን። ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ አንድ የቻይና ዩሃን 22 ብር ከ40 ሳንቲም እንደሚሸጥ እና አንድ 100 የቻይና ዩሃን 2240 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ የተገኘው መረጃ ያመለክታል። በመቀጠል ፓውንድ ስተርኒንግን እናስከትላለን። 100 የፓውንድ ስተርኒንግ 21910 ብር እንደሚሸጥና 1 የፓውንድ ስተርኒንግ 200 19 ብር ከ10 ሳንቲም እንደሚሸጥ ነው የወጣው መረጃ የሚጠቁመው። በመቀጠል ወደ አረብ ሀገራት እንሸጋገርና ቀዳሚ የምናደርገው ኩዌት ዲናርን በተመለከተ ነው። እንደሚታወቀው እንግዲህ የኩዌት ዲናር በዓለማችን በምንዛሪ መጠኑ አንደኛ ደረጃ ላይ የተቀመጠች እና 100 ቁጥሯን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ስፍራ የያዘች ሀገር ናት ኩዌት። በዚህም 100 የኩዌት ዲናር 600 ብር እንደሚሸጥ እና አንድ የኩዌት ዲናር 526 ብር ከ10 ሳንቲም እንደሚሸጥ ነው የወጣው መረጃ የሚጠቁመው። በመቀጠል ወደ ዩናይትድ አረብ ኤምሬትስ ዲርሃም እናመራና ያለውን ሁኔታ እናያለን። 100 ኢማራቶች ዲርሃም 4380 ብር እንደሚሸጥ እና አንድ የኢማራቶች ዲርሃም 43 ብር ከ80 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ወደ ሳዑዲ እናመራለን። አንድ መቶ የሳዑዲ ሪያል 4290 ብር እንደሚሸጥ እና አንድ የሳዑዲ ሪያል 42 ብር ከ91 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ የተገኘው መረጃ ያመለክታል። በመቀጠል የምናስከትለው የኦማን ሪያልን በተመለከተ ነው። የኦማን ሪያል በዓለማችን በምንዛሪ መጠኗ ሶስተኛ ደረጃ ላይ ተቀመጠችና አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛ ደረጃ ላይ ተቀምጣለች ኦማን። በዚህም አንድ መቶ የኦማን ሪያል አ 780 ብር የተሸጠ እንደሚገኝ እና አንድ የኦማን ሪያል 417 ብር ከ80 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያመለክተው። በመቀጠል ወደ ጆርዳን ዲናር እናመራለን። 100 የጆርዳን ዲናር 22710 ብር እንደሚሸጥ እና አንድ የጆርዳን ዲናር 227 ብር ከ12 ሳንቲም እየተሸጠ እንደሚገኝ ነው የወጣው መረጃ የሚያሳየው። በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ደረጃ ላይ ተቀምጣለች፣ ባህሪን ናት። በዚህም 100 የባህሪን ዲናር አርባ 2780 ብር እንደሚሸጥ እና አንድ የባህሬን ዲናር 427 ብር ከ80 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ የተገኘው መረጃ ያመለክታል። በ14ተኛ ደረጃ ላይ የምናገኘው ወይም ደግሞ በስተመጨረሻ የምናየው የቱርኪ ሊሬን በተመለከተ ይሆናል። 100 የቱርኪ ሊሬ 405 ብር እንደሚሸጥና እና 1 የቱርኪ ሊሬ 4 ብር ከ05 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ የተገኘው መረጃ ያመለክታል። ውድ የቻናል ቤተሰቦች እና አድማጭ ተመልካቻችን የአስራ አራት ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመን በተመለከተ ይህን ይመስላል። በእናንተ አካባቢ በስንት ሀዋላ እያደረጋችሁ እንደምትገኙና በስንት እየዘረዘራችሁ እንደምትገኙ ያለውን የገበያ ሁኔታ ኮመንት ላይ ያስቀምጡልን። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አሌይኩም ረመቱላ